ኢትዮጵያ መደዋወያ አሳይ ላላችሁ ወይም ላልሹ ለሁላችሁ ማለት ነው። ለማታውቁ ላሳያችሁ፣ በነገራችሁ ሁሉም ሀገራት ይደውላል። በሁለት መንገድ ነው ማሳያችሁ። መደዋወያ ውስጥ ግቡና ኮኮ መሰላል መሰ ስምንት ስምንት ሶስት ጊዜ ከዛ መሰላል ትደውላላችሁ። ትንሽ እንጠብቀው ከዛ ለኔ የመጣልኝ አንደኛው ላይ ነው። ለእናንተ ሁለተኛው ሊመጣላችሁ ይችላል። የመቶ ብር የወሮ ፍሌክስ ኢትዮጵያ የሚለው ማለት ነው። አንድ ቁጥርልንካ እናንተ በአረበኛም በአማረኛም ማረግ በእንግሊዝኛ ማለት ነው ማረግ ትችላላችሁ። ኒው በአረበኛም በእንግሊዝኛ ነው ይመጣልኝ። እንደምታወዝ ስንት ደቂቃ አላመሳላችሁ ሶስት መቶ አርባ ደቂቃ ኢትዮጵያ፣ ማንኛውም ሀገር መደዋወያ 15 ጂቢ ሶሻል ሚዲያ 15 ጂቢ ኢሞ፣ ወስታፕ፣ ቲክቶክ፣ ዩቲዩብ 15 15 ጂቢ 30 ሺ ይሰጣችኋል ማለት ነው። ከዛ ስትሞሉ አንድ ቁጥርን ንኩ አንድ ቁጥር እናክታችሁ ሴንድ እንዲበሉት፣ መጃን ይሞላላችኋል። የመቶ ብር ስላችሁ እስከነበረ ይበው። የመቶ አስራ አምስት ብር ሞልታችሁ ሪያል ማለት ነው። ከዛ በሚሴጅ በዛል መጣላላችሁ። በሚሴል ላሳያችሁ። መጀመሪያ ዘጠኝ መቶ ጻፉ። አሁን ያሁን ስለላኩት ነው። እዚህ ጋር ዘጠኝ መቶ ትጽፋላችሁ፣ ሚሴጅ ቦታ ማለት ነው። እታይ ስመት ትመጡና ሶስት ጊዜ 8 ጻፉ። ስት ስምንት ሴንድ እንዲበሉት ትንሽ እንጠብቀው፣ እንደምታወት መጥቷል። ምን ይላል መሰላችሁ? አህለን ይላል። ከዛ የመቶ ብሩ ነው የምንፈልገው። ይሄውና እዚህ የመቶ ብሩ ማለት ነው ኮዱ ይሄ ነው ምን ብላችሁ ትልካላችሁ? 9 89 አታይ ተመጡና 89 እዚች ጋር 89 3 89 3 7 ኮዱ ይሄ ነው ማለት ነው። በሚሴጅ ኮዱ ይሄ ነው። እንደዛ አርጋችሁ ተጠቀሙ። ሴንድ እንዲበሉት ያው ነው። ይሄ ካርድ ስለደለኝ አይሞላም ግን እየተጠቀምኩበት ነው። በጣም አሪፍ ነው። በአስር አስር ብር ከምትሞሉ ይሻላችኋል። ሰላም አሌይኩም ወራህመቱላሂ ወበረካቱ